ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንደምን አላችሁ? በዛሬው ዝግጅታችን የሽንታችን ቀለም ስለ ጤናችን ምን ይናገራል የሚለውን እንዳሰሳለን። አብራችሁን ቆዩ። የሽንት ቀለማት አይነቶች ቀይ፣ ቢጫ፣ ሮዝ እና አረንጓዴ ይሆናሉ። አንዳንድ ጊዜ ሽንታችን ሐምራዊ ቀለም ሊኖረው ይችላል። ወይን ጠጅ ቀለምም ሊሆን ይችላል ብንለው ይገርመውታል። አረ እንዲያውም ብርቱካናማና ሰማያዊም ይሆናል። ሌሎችም ቀለማት በሽንታችን ላይ ልናይ እንችላለን። ሽንት ማለት ሰውነታችንን አላስፈላጊናቸው ናቸው ያላቸውን ፈሳሾች የሚያወጣበት መንገድ ነው። ፕሮቲን ተሰባብሮ ናይትሮጅን ሲወገድ በሽንት መልክ ነው። ጥቅም ላይ የዋሉ እንደ ቪታሚንና ሌሎች መድኃኒቶች፣ አንዳንድ ለሰውነታችን ምግብ የሚሆኑ ፈሳሾች ከሰውነታችን ውልቅ የሚሉት በሽንት በኩል ነው። የሽንታችን ቀለም ስለ ጤናችን ብዙ ይነግረናል። ለዚህ ነው የጤና ባለሙያዎች የሽንታችሁ ቀለም እንዴት ያለ ነው ብለው የሚጠይቁት። እኛም የጤናችንን ሁኔታ በቅርበት ለመከታተል የሽንታችንን ቀለም ልብ ብለን መመልከትና ለሐኪም ማሳወቅ ያስፈልጋል። እስቲ ዋና ዋና የሚባሉ በሽንታችን ላይ የሚከሰቱ ቀለማትና ምን ምን ምልክት ሊሆኑ እንደሚችሉ እንደሚከተለው እናቀርብላችኋለን። በመጀመሪያ ደረጃ የምናየው ቀለም ቀይ ነው። ቀይ የሽንት ቀለም መድማትን የሚጠቁም ነው። ይህ ደም ከሽንት ቧንቧ ከኩላሊት እና ከሌሎች ከሽንት መተላለፊያ ክፍሎች ጋር ከሚገናኙ ቀዳዳዎች ሊፈስ ይችላል። የደማችን ቀለም እንደ ብዛቱና ትኩስነቱ ይቀያየራል። የተለያዩ የቀይ ቀለም መደቦች የሚይዘውም ለዚህ ነው። ለምሳሌ ከፍተኛ መድማት ካለ ሽንታችን ቀይ ወይን ይመስላል። ከኩላሊት ጠጠር ጀምሮ እስከ ካንሰር እና የሽንት ቧንቧ ቁስለት መድማትን ያስከትላሉ። ነገር ግን አብዝተው ቀይ ስር የተመገቡ ሰዎችም ቀይ ሽንት ሊያዩ ይችላሉ። በሁለተኛ ደረጃ ብርቱካናማና ቢጫ ቀለም፣ ብዙውን ጊዜ ጤናማ ሽንት የሚባለው የቢጫ ቀለም መደባትን ሲይዝ ነው። ይህ ምን ያክል ፈሳሽ ጠጥተናል የሚለው ላይ ይወሰናል። የፈሳሽ እጥረት ካለብን ጠቆር ያለ ቢጫ ሽንት እንሸናለን፣ አንዳንድ ጊዜ ወደ ብርቱካናማ ሊጠጋ ይችላል። ሰውነታችን በበቂ ሁኔታ ውሃ ካገኘ ደግሞ ሽንታችን ነጣ ያለ ቢጫ ይሆናል ማለት ነው። ሽንታችን ቢጫ የሚሆነው አገልግሎታቸውን የጨረሱ ቀይ የደም ሴሎች ከሰውነታችን ሲወገዱ ነው። ይህ ሂደት በሳይንሱ አጠራል ቢሉ ሩበን ይባላል። ግማሹ በሽንት ግማሹ ደግሞ በአንጀት በኩል ይወገዳል። ጉበታችን ባይል የተባለ ስብ የሚያፈርስና ለምግብ መፈጨት ጠቃሚ የሆነ ነገር ያመርታል። ቢሊ ሩበን ወደ ደም ቧንቧ ተቀላቅሎ በሽንት መልክ ሲወጣ ነው ጠቆር ያለ የሚሆነው። ቢሊ ሩበን ሲጠራቅም ቆዳችንን ቢጫ ሊያደርገው ይችላል። በርካታ መድኃኒቶችን ሽንታችንን ብርቱካናማ ሊያደርጉት ይችላሉ። ሌላው የሽንታችን ቀለም አረንጓዴና ሰማያዊ ነው። አረንጓዴና ሰማያዊ የሽንት ቀለም እምብዛም የማይታይ ሲሆን ለመጀመሪያ ጊዜ ስናያቸው ልንደነገጥ እንችላለን። ሽንታችን እነዚህን ሁለት ቀለማት መሰለ ማለት አንዳች ከበድ ያለ ምክንያት አለው ማለት ነው። አንዳንድ ጊዜ አረንጓዴ አለያም ሰማያዊ ቀለም ያለው ምግብ ወይም መጠጣ ብዝተን ስንወስድ ይህ ሊከሰት ይችላል። አኔስቴቲክና አንታይስታሚን የተባሉ መድኃኒቶችና ቫይታሚንም ምክንያት ሊሆኑ ይችላሉ። ከብዙ አንድ ጊዜ ደግሞ የሽንት ቧንቧ መቁሰል ምልክት ሊሆን ይችላል። ታዲያ ሽንታችን ቀለሙ አረንጓዴ አሊያም ሰማያዊ ሆኖ የሚያቃጥለን ከሆነ ችግር አለ ማለት ነው። ስለዚህ ሳይዘገዩ ሐኪም በማማከር ምክንያቱን ማወቅና መፍትሄውን መፈለግን ያሻል። ሌላው ቀለም ወይን ጠጅ ነው። የወይን ጠጅ ቀለም ያለው ሽንት እየተለመደ አይደለም። አንደኛው ምክንያት ሊሆን የሚችለው በዘር የሚተላለፍ ፓራፈሪያ ነው። ፓራፈሪያ ቆዳንና የነርቭ ስርዓትን የሚያጠቃ የጤና እክል ነው። ሌላኛው ምክንያት ፐርፕል ባግ ሲንድሮም ይባላል። ይህ ደግሞ በባክቴሪያ አማካኝነት የሚከሰት የጤና ችግር ነው። ካቴረር የተባለው የሽንት ድርቀት ያለበት ሰው በባክቴሪያ አማካኝነት የወይን ጠጅ ቀለም ያለው ሽንት ሊያይ ይችላል። ሮዝ ቀለም። ቀይ ስር በመጠኑ መመገብ ሽንታችን ሮዝ ቀለም እንዲኖረው የማድረግ አቅም አለው። የዘርፉ የጤና ሙያተኞች ሽንታችን ከሮዝ ወይን ወይም መጠጥ ጋር ሊመሳሰል ይችላል ይላሉ። ቀይ ስር አብዝቶ መመገብ በተቃራኒው ሽንታችንን የበለጠ ሊያቀላው ይችላል። ሌሎች ቀለማት ከቀስተ ደመና ቀለማት በተጨማሪ ሌሎች ቀለማት ሊታዩ ይችላሉ። አንዳንድ ጊዜ ጠየም ብለው ቡናማ ወይም ጥቁር ይሆናሉ። የጤና ባለሙያዎች ከኮካኮላ ቀለም ጋር ያመሳስሉታል። ይህ ማዮግሎቢን ከተባለው ንጥረ ነገር ይመጣል። ከባድ ሕመም ያለባቸው ሰዎች በርካታ መድኃኒት ሲወስዱ የመከሰት እድል አለው። አንዳንድ ጊዜ ከቢሉሩበን ይመነጫል። ቢሉሩበን ሽንትን ጠቆር የማድረግ አዝማሚያ ያሳያል። የኩላሊት ቁስለትና ሌሎች በሽታዎች ሽንታችን ወደ ጥቁር ቀለም እንዲቀይር የማድረግ ኃይል አላቸው። ቀለም አልባ የሚባለው ሽንት ደግሞ በሽታ እንዳለብን ሊጠቁም ይችላል። የስኳር ሕመም አሊያም አልኮል መጠጣ በዝቶ መጠቀም ቀለም አልባ ሽንት ያስከትላል። ከላይ የተጠቀሱት የሽንት ቀለማት ጤናማነት አሊያም በሽታን ሙሉ በሙሉ ይጠቁማሉ ማለት ግን አይደለም። ነገር ግን ሽንታችን ከተለመደው አይነት ወጣ ያለ ቀለም ሲኖረው ሐኪም ማማከሩ አይከፋም። የዛሬውን ዝግጅታችን በዚህ አጠናቀቅን በቀጣይ በሌሎች ዝግጅቶች እስከምንገናኝ ቻናላችን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ተሆኑን ዘንድ በአክብሮት እንጠይቃለን። ባላችሁበት ሁሉ ሰላማችሁ ይብዛ።